ኢለይሂ ወደ ሽርክ የሚያድርሰው መንገድ ሁሉ ነቢዩ صلى الله عليه وسلم ዘግተዋል። አነሁ عليه الصلاة والسلام ነሃ ዓኒል ጉልዊ ፊ መድሒ እሳቸውን ስናወድስ ድንበር እንዳናልፍ ከልክለውና፣ ምክንያቱም ስናወድሳቸው ድንበር ስናልፍ እሳቸውን ወደ ማምለክ ስለምንሄድ ልክ ነሷራዎች በዒሳ ጉዳይ እንዳሉት ማለት ነው። ከማ ቃለ ነቢዩ ዓለይሂ ሰላቱ ወሰላም። ላ ትጥሩኒ ከማ አጥረት ነሳራ ብነ መርየም ኢነማ አነ ዓብዱሁ ፈቁሉ ዓብዱላሂ ወረሱሉሁ። እናንተ ሙስሊሞች ወይ የመርየም ልጅ ዒሳን ክርስቲያኖች በጣም አጋነው ወደ አምላክነት እንደወሰዱት ከፍ ከፍ እንዳደረጉት አደራ፣ ድንበር እንዳታሳልፉኝ። እኔ የአላህ ባሪያ ብቻ ነኝ። የአላህ ባሪያና የአላህ መልእክተኛ ነው በሉ። ሙሐመድ የኔ መመኪያ የእኔ መሸሻ የኔ ጉራሼ አልባሼ እንደዚህ ያሉ ሽርክያቶች እኮ አሉ ነቢ ስ ሰለም ካሉት በቃራ ታሉት እሳቸው ካስተማሩት ተቃራኒ ማለት ነው እንደዚህ ያሉ ነገሮች አሉ ታርዘናል ላልብሱን አሁን መንዙማ ባዮች ምን ይላሉ ታርዘናል ላልብሱን ተርበናል አጉርሱን ማንን ነቢዩን አለ ሰላት ወሰላም ይህ እኮኑ ሽርክ ማለት ታርዘና ላልብሱን ልብሳተና ላልብሱን፣ የአላህ መልክተኛ ታርበና ላ ጉርሱን ምግብ ረዝቁን። ይህ ኮነ የመሻይኮቻችን የምትሉትኮ ይሄን ነው። አላህ ግን የሰውን ልጆች ምንድን ነው ያለው በሐዲስ ልቁርሲ ኩልኩም ጃኢዕ ኢላ መን አጥዓምቱሁ ፈስተጥዕሙኒ ኡጥዕሙኩም፣ ሁላቸው ራብተኞች ናቸው ጌታ ሆይ አብላን እያላችሁ ዱዓ አድርጉ አበላችሁ አላህ ስብሃነ ወተዓላ ወኩልኩም ዓሪን ኢላ ማን ከሰውቱ ፈስተክሱን አክሱኩም ሁላችሁም አርቃኖች ናችሁ ልብስ የላችሁም አልብሰ ይበሉኝ አለብሳችኋለሁ ያለው አላህ አልነበረም እንዴ ታዲያ ነብዩን አለይሂ ሰላቱ ወሰለም አዙራችሁ እንደገና በጫት ምርቃና ታርዘናል አልብሱን ተርበናል አጉርሱን እሺ ያላህን እንያዝ ወይስ እናንተን ሽርክ እንቀበል ይሄ እኮ ነው የሚያለያየን። የሚሄነው ሽርክ አንድ ላይ አደርገን የማይችል የሽርክ ቆሻሻ ነው። ይሄ ነው አንድ ላይ አደርገን የማይችለው። እንደዚህ ያለ አባባል መዲና አበሉኝ እያለ የሚጣራ መዲናን አበሉኝ መዲና ና ይልሁም። እሳቸው አላህ ና ብሎ ካልወሰድህ ነቢ ስ ሰለም ና ይልሁም። እንዴት ነው ና የሚሉህ መዲና አበሉኝ? አሁን በዚህ በረመዷን በረመዷን ላ አንዳንድ ቦታዎች ላይ በተለይ ሐሪማዎች ላይ እየተሰላ ይሰራ ያለ ሽርክ፣ ይገርማቸዋል። ወላሂ በጣም ከባድ ነው። ጉሉ ድንበር ማለፍ። በረመዳን አላህ ስብሐነሁ ወተዓላ መዝከር ሲገባ የሞቱትን በህይወት የሌሉትን አውሊያ ተብለው እነሱ ሲዘከሩ ይታደራል። ያም ዚክር ደግሞ ኮስት ይጋሳሉ። በአላህ ስብሐነሁ ወተዓላ ንርዳታ መጠየቅ ሲገባ እነሱ ንርዳታ መጠየቅ ነው። ያ ና ሉ ተሰብስበው በረመቷል የናንተ የአላህ ወንዶች የአላህ ወንዶች፣ ይ አረባ አላህ ይዘናችኋል፣ እርዱን እርዱን። አያችሁት ወንዶች የ ቀራቸው የናንተ ሴቶች ለት እ ቀራ ይዘውታል እ እናንተ ሞታችሁ ወልዮች ቁጥቦች አውታዶች ገውሶች አረባ አላህ ዘናችኋል፣ እርዱን። አላህ እኮ ያሉት በአላህ ዘናችኋል፣ እርዱን ንርዱን። ያ ረጃል አላህ፣ ያ ረጃል አላህ። አቂሱና ቢላህ። አሁን የዚክር ነው እንዴ? ይሄ እኮ ሽርክ ነው። በረመዷን ሰው እንደ ጽሞ ውሎ ተራዊህ ሰግዶ እዛ ውራ ላይ ሆዝቤዲ ያ ረሱልላህ ሆዝቤዲ ያ ረሱልላህ ይባላል። የአላህ መልእክተኛ ህጀን ያዙኝ የአላህ መልእክተኛ ህጀን ያዙኝ። ይህን እስቲ ነቢዩ ለ ሰላቱ ወሰላም እሳቸው እኮ አይደለም መለመን ያለብህ ነገየው መልቅያማ ሸፋዓቸው አላህ እንዳስገባ ከፈለግ አላህን ነው መጠየቅ እንጂ እሳቸው ሸፋ ለመግባት ጌታዬ ሆይ የነብዩ ሸፋዓ አስገባኝ እያልክ መለመን እንጂ ነቢዩን ሰለላሁ ዓለይሂ ወሰለም አይደለም መለመን

ከሽርክ ተውበት እናርግ። ረመዷን ለእኛ ፉርሳ ነው። በረመዷን እልክ እየያዛቸው አንዳንድ መሳጅሮች ላይ በተለይ በጣም በስፒከር እያደጃል ሱን አቢላህ በጣም ቅውጥ የሚያደርጉበት ቦታ አለ። ስለዚህ ወደ አላህ እንመለስ፣ ተውበት እናርግ። ሰላሙ ዓለይኩም ወረሕመቱላሂ ወበረካቱህ።